ጌታ ጌቴ ማን ነው ወሰደው? እስከ ጧት ድረስ በቃ የሆነ ተስፋ ያለኛል ልትሰማኝ ማለት በመጨረሻም አዶናይ እና ቤሎን ኖኖን አፍቅረዋታል። ኖኖ ግን ምን ሆና ነው እንዴ? አዶናይን ፊት ነሳችሁ እኮ እናንተ። እኔ ደግሞ አዶናይ በጣም ነው የሚያሳዝነው። የሆነ ልቡ ስብር ያለ ሀዘን ከውስጡ ያልወጣ ልጅ ነው እና እንዲሁም ከጎኑ ሆና ልታጽናነው ሲገባ ጭራሽ ፊት እየነሳችው ነው። እሷ ደስተኛ የሆነችው እንግዲህ ከቤሎን ጋር አብራ በመዋሏ ተስፋ ያጣችውንም ተስፋ እንደሰጣት እየተናገረች ነበር ነገር ግን ደግሞ ሄለን እንግዲህ ደግማ ደጋግማ ከቤሎን እራቄ እያለቻት ስለነበር እንግዲህ የኑኑ ስቃይም አሁንም እንደቀጠለ ይገኛል በመጨረሻም እንዳየነው ከሆነ ሄለን ወርቄን ማን ወሰደው እያለች እያበደች ነው ወርቋን እንግዲህ ኤልሻዳይ ከክላሷ አውጥታ ከኑኑ ሻንጣ ውስጥ ስለጨመረችው አሁን ላይ እንግዲህ ሄለን ኑኑን ከቤት ልታባረራትም ትችላለች። በመቀጠል እንግዲህ በትናንትናው ክፍል ላይ እንዳየ ነው የመሲ ጓደኛ መድኃኒት አድርጋ ምግቡን ሰጠቻት ወይስ አት ሰጠቻት እያልን ብዙዎቻችን በጉጉት እየጠበቅን ነበር። ነገር ግን ጓደኛዋን አለማድነቅ አይቻልም። ሄለን የሰጠቻትን ምግብ ቀይራ ሌላ ምግብ እንደወሰደችላት ስትናገር ነበርና እንደዚያ አይነት ጓደኛ ይስጥም ማለት ነው። እኔ ግን በቃ ምግቡን የሰጠቻት መስሎኝ በጣም ተናድጄባት ነበረ። ለማንኛውም የዛሬው እንግዳ ድራማን እንዴት አያችሁት ውድ ቤተሰቦች? ለቤቴ ቲ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋቸውን እንዳትረሱ አበረታቱኝ። አዶናይ በጣም ነው የሚያሳዝነው። እንግዲህ ቤሎን እናቱ ባስጨነቀችው መሰረት ልጅቱንም ሂዶ ይቅርታ ጠይቋታል። ይህ ማለት እንግዲህ ከልጅቱ ጋር ከቀን ቀን በሚኖረው ግንኙነት ኑኑ ይህንን ባየሽ ቁጥር መናደድ፣ መበሳጨት ታመጣለይ። ስለዚህ ኑኑ ቤሎን ቅርቶባት ከአዶናይ ጋር ብትሆን የበለጠ ድራማ ነው ያመር ነበረ። እንግዲህ ኖኖ መጨረሻዋ ምን ይሆን ይመስላችኋል? ለማንኛውም ግን እንግዳ ድራማ እጅግ በጣም ደስ የሚል ነው። በመቀጠል እኔ ቶማስ በፍጹም የሞተ የሞተ እየመሰለኝ አይደለም። ምናልባት ተደብቆ ነው ብዬ እያሰብኩ ነው። በግሌ ምንም በቃ ልቤ አልተዋጠልኝም አይለው እና ያው ድራማም ቢሆን አልሞተም ብዬ ነው ማስበው እና እናንተስ ምን ይመስላችኋል? በቀጠል ደግሞ እንግዲህ መሲ ቤተሰቦቿን ይዛ ከሄለን ቤት ወጥታ ሄለንን ብትበቀላት ደስ ይለኝ ነበር። ምክንያቱም አሁን ላይ በሆነ ባልሆነው እንግዲህ ሄለን መሲንም ሆነ ኑኑንም እያሰቃየቻቸው ትገኛለች ማለት ነው። ሲቀጥል እንግዲህ ይሄ ድራማ እንዴት መሰላችሁ ሀረግ ድራማ ላይ እንዳየነው ማነው ሉሊት እነ ቤዛ ተሰብስበው አንድ ቤት ነበሯ ልክ የዛን አይነት ካራክተር ነው። ቤቱም አንድ ይመስላል። ያኔ ፎቅ ያለው ፎቁ የበፊቱ ቤት ነው። የበፊት ሲሰራበት የነበረው ነው እና ብቻ ግን ተመሳሳይ ነገር አለው ከሀረግ ድራማ ጋራ። ለማንኛውም እንግዲህ እንጠብቃለን። ሀረግ ድራማ ማኖ እንግዳ ድራማ ቆንጆ እንደሚሆን ተስፋ እናደርጋለን። በተለይ ደግሞ የያፌትና የያፌትና የሄለን ጦርነት ሲጀምር እያበደ የሚሄድ ይሆናል። ውድ ቤተሰቦች ሰብስክራይ አድርጉኝ አበረታቱኝ። መልካም ቅንነት ለራስ ነው። ለምታረጉ ደግሞ ከልብ አመሰግናለሁ።